ይደውል ይመዝገቡ። ሰላም እንዴት ናችሁ? የሰላም ቲዩብ ተከታታዮች በያላችሁበት ሰላምታ ይድረሳችሁ። በዛሬ ትምህርታችን እጀላችን የምጠውትኝ አማርኛን በእንግሊዝኛ ማንበብ ሲሆን በየቀኑ የምንናገራቸው ከሰዎች ጋር በስልካችን ቴክስት በምንጻጻፍ በሳት የሰላምታ ጥያቄዎቻችን በአማርኛ ብዙ ጊዜ ግን በእንግሊዝኛ እንጻጻፋልና አማርኛውን ወደ እንግሊዝኛ ማለት ነው እንዴት እንደምንጽፍ ለጀማሪዎች የሚሆን በጣም ቀላል የሆኑ እና ሁሌም ልንጠቀምባቸው የምንችላቸውን ሰላምታዎች ይዤላችሁ መጥቻለሁ። በአማርኛ ጽፍና ከዛ ደግሞ በእንግሊዘኛ እንዴት እንደምንጽፋቸው ነው ማሳያቸው ማለት ነው። ከመጀመሪያው ጀምራችሁ ተከታተሉ ሁላችሁም። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እና ላይክ ለሌሎች ደግሞ ሼር በማድረግ ለጓደኞቻችሁ መማር ለሚፈልጉ። ቀጥታ ወደ ትምህርታችን እንቀጥላለን። መልካም ቆይታ። ኦኬ መጀመሪያ ላይ ሰው ጋር ስንገናኝ ወይም ስንጸጻፍ ሰ ላ ም እንላለን። ሰ ላ ም ሰላም እንላለን። ስለዚህ በመጀመሪያ ስ ላይ በአማርኛ ጽፍያቸዋለሁ እናነባቸዋለን። ሁለተኛ ላይ ደግሞ ሰ ላ ም ነው ሰላም ነው እንላለን። ሰላም ነው፣ ሰላም ነው። ኦኬ ቀጣይ፣ እንዴት ነህ፣ እንዴት ነህ እንዴት ነህ ለወንድ ማለት ነው። እንዴት ነህ እንላለን። እዚህ ላይ በአማርኛ ጽፍና ከኋላ ደግሞ ፊት ለፊት ላይ በእንግሊዘኛው እንዴት እንደምጽፈው አሳያቸዋለሁ። ተከታተሉ። እንዴት ነህ ለወንድ ሲሆን እንዴት ነህ እንላለን። ለሴት እን እንዴ ት ነ ሽ እንዴት ነሽ እንዴት ነሽ። እዚህ ላይ አሁን ልዩነት የለውም። እንዴት የሚለው ተመሳሳይ ነው። ነህ ለወንድ ነው፣ ነሽ ለሴት ስለዚህ ህ እና ሽ ሁለቶች ናቸው ልዩነታቸው ማለት ነው። መጨረሻ ላይ ያሉት ፊደላቶች ብቻ ልዩነት አላቸው ማለት ነው። ኦኬ ለብዙ ሲሆን እን እንዴት ናችሁ ናችሁ፣ እንዴት ናችሁ እንላለን ለብዙ ሰዎች ሲሆን፣ ቀጣይ ሁሉ ሰላም ልንል እንችላለን። ሁሉ ሰላም፣ ሁሉ ሰላም። ኦኬ ይህን ይመስላል ማለት ነው። ኦኬ በእንግሊዝኛ ስንሄድ ሰላም ለማለት ኤስኢ L A M S E L A M ብቻ። በዚህኛው ሰላም ለማለት ስንፈልግ በእንግሊዘኛ እንደዚህ እንጽፋለን ማለት ነው። ከዛ ሰላም ነው ለማለት ስንፈልግ S E L A M ሰላም ከዛ ነው። ነው ለማለት ደግሞ ኤን ኢ W እንጽፋለን። ኤን ኢ W ሰላም የሚለው ከላይኛው ጋር ይህው ተመሳይ ነው። የምንጨምረው ምንድነው ነው የሚል ሰላም ነው ሰላም ነው ለመጠየቅ ስንፈልግ ማለት ነው። ቀጣይ እንዴት ነህ ለማለት እንንዴት ነህ አያችሁት። እ ኢ ን ስንል ኤን ዴ ስንል ዲ ኢ ከዛ ት ስንል ቲን እንጽፋለን ማለት ነው። እንዴት ከዛ ነህ ከዚህ ላይ አሁን ኢ የምትለዋ እንደ እ ነው የምናነባት። ቫውል ስለሆነች ብቻዋ እናነባታለን። ን የምትለዋ ፊደል ደግሞ ን ስድስተኛ ድምፅ ስለሆነች ኤንን ብቻ እንጽፋለን። ዴ ስንል ግን አምስተኛ ድምፅ ስለሆነ ዲ ኢ ነው የምንጽፈው። እንንዴት ስንል ስድስተኛ ስለሆነች ብቻዋን እንጽፋለን። ነ ህ ኤን ኢ እንደ ነ እናነባዋለን። ኤች እንደ ህ እናነባለን። ቀጣይ እንንዴት ነሽ፣ እንዴት ነሽ። ኦኬ እንዴት ነሽ ለማለት እንዴት የሚለው ተመሳሳይ ነው። ነሽ ለማለት ደግሞ ነህ የሚለው ኤች ብቻ ነበረች። ሺ ለማለት ግን ኤስ ኤች ብቻ ነው። ኤስ ኤች እናደርገዋለን ማለት ነው። ኤስ ኤች ልክ እንደ ሺ እናነባለን ማለት ነው። ነህ ስንል ኤችን ብቻ እንጽፋለን። ነ ሺ ኤስ ኤች ኤስን እንጨምራለን ከላይኛው ላይ ማለት ነው። እንዴት ነሽ። ቀጣይ እንዴት ናችሁ ለማለት እንዴት ናችሁ። ናችሁ። በጣም ጥሩ እዚህ ላይም እንዴት የሚለው ተመሳይ ነው። ና ቺ ሁ ስንል ደግሞ ና ስንል ኤንኤ ቺ ሲኤች ሁ ች ዩ። ስለዚህ በዚህ መንገድ እንጽፋለን። እንዴት ናችሁ። ኦኬ። ከዛ ሁሉ ሰላም፣ ሁሉ ሰላም፣ ሁሉ ሰላም። ሰላም የሚለው ከላይ ያየነው ነው። ሁሉ የሚለውን ጨመርንበት። ሁሉ ሰላም ጥያቄ ማለት ነው። በዚህ መንገድ እንጽፋለን። እነዚህ እንግዲህ ጥያቄዎቻችን ናቸው። የሆነ ሰው ሰላምታ ልንጠይቀው ስንል ጥያቄዎቻችን ናቸው ማለት ነው። ኦኬ። በጣም ጠፍተሃል፣ በጣም ጠፍተሃል። ኦኬ፣ በአማርኛ ነው እዚህ ላይ የምንጽፈው፣ በጣም ጠፍተሃል፣ ከዛ በጣም ጠፍተሻል። ስለዚህ በጣም ጠፍተሃል ጠፍተሻል ስለዚህ፣ እዚህ ጋር ማነው ልዩነቱ? ሃና ሻ ለሴት ሲሆን ሻ ጠፍተሻል፣ ለወንድ በጣም ጠፍተሃል ሃ የሚል ድምፅ ይኖረናል ማለት ነው። በጣም የሚለው ተመሴ ነው። የት ሁነህ ነው፣ የት ሁነህ ነው፣ የት ሁነህ ነው ይላል ማለት ነው። ለሴት ሲሆን የት ሁነሽ ነው፣ የት ሁነሽ ነው። ልዩነቱ እዚህ ላይ አሁን የት የሚለው ተመሴ ነው። ሁነህ ስት ሲባል ለወንድ ህ ይሆናል። ሁነሽ ስንል ለሴት ሺ እንላለን። ሁለት ፊደሎች ብቻ ልዩነት ያላቸው እዚህ ጋ ህና ሽ ማለት ነው። ከዛ ለብዙ ሲሆን ደግሞ የት ሆናችሁ ነው፣ የት ሆናችሁ ነው። ልክ እንደዚህ እንጽፋለን ማለት ነው። መቼ ትመጣለህ፣ መቼ ትመጣለህ፣ መቼ ትመጣለህ። ኦኬ ለሴት ሲሆን መቼ ትመጫለሽ? መቼ ትመጫለሽ? ስለዚህ ከዚህ ጋር ልዩነቱ ማን ነው? ትመጣለህ ስንል ጣ የሚለውን ድምፅ ነው ማለት ነው። ከዛ ጫ ለሴት ደግሞ ጫ የሚል ድምፅ አለ ወይም ፊደል አለ ማለት ነው። ትመጫለሽ። የወንድ ሲሆን ጣ ይሆናል። ለሴት ለመጠየቅ ጫ ይሆናል ማለት ነው። ብዙ ልዩነት የላቸውም። ኦኬ ስትመጣ ደውልልኝ ስትመጣ ደውልልኝ። እሺ ለሴት ሲሆን ስትመጪ ደውይልኝ፣ ስትመጪ ደውይልኝ። በትክክል ከዚህ ጋር ልዩነቱ ስትመጣ ደውልልኝ፣ ስትመጣ ደውልልኝ፣ ስትመጣ ደውልልኝ። ለሴት ሲሆን ስትመጪ ደውይልኝ፣ ስትመጪ ደውይልኝ። ኦኬ ከዚህ ጋር ልዩነቱ ለወንድ ሲሆን ደውልልኝ፣ ለሴት ደውይልኝ። ስለዚህ ልና ይህ ናት ልዩነታቸው። ከዚህ ጋር ማለት ነው ለወንድ ሲሆን ልዳብ ልል እንላለን፣ ለሴት ሲሆን ደግሞ ይን እንጽፋለን ማለት ነው ደውይልኝ። ኦኬ ስለዚህ በዚህ መንገድ ልዩነታቸው ቀላል ነው ማለት ነው። በደንብ አስተውላችሁ እዩት። ቀጣይ በእንግሊዝኛ እንዴት እንጽፋለን? በጣም ጠፍተሃል። በጣም ጠፍተሃል በ ቢኢ ጣ ቲኤ ኤም ልክ እንደም ጣ ለሚለው ድምፅ ቲኤ ነው የምንጠቀመው ማለት ነው። በእንግሊዘኛ ቲኤ ልክ እንደ ጠ እንደ ቤተሰብ እናነባለን። ስለዚህ በታም ወይም በጣም የሚለውን ይይዝልናል ማለት ነው። በጣም ጠፍተሃል ጠፍተሃል ቲኢ ተ ፍ ኤፍ ተቲኢ ሃ ኤች ኤ፣ ከዛ ልህ ስንል ኤልን ብቻ እንጽፋለን ማለት ነው። ስለዚህ ለሴት ሲሆን ደግሞ በጣም ጠፍተሻል። በጣም ጠፍተሻል። በጣም የሚለው ተመሳሳይ ነው። ለሴት ጠፍተሃል ስንል ኤች ብቻ ነበረች። ሻል ስንል ኤስን እንጨምራለን ማለት ነው። ምክንያቱም ልክ እንደ ሻ የምናነበው ኤስ ኤች ስለሆነ ማለት ነው። ኤስ ኤች ኤ፣ ልክ እንደ ሻ እናነበዋለን። በጣም ጠፍተሻል ብለን በዚህ መንገድ እንጽፋለን ማለት ነው። ኦኬ፣ ቀጣይ የት ሁነህ ነው ለማለት የት ሁነህ ነው፣ የት ሁነህ ነው ዋይ ኢ ቲ የት ሁ ኤች ዩ ነ ኤን ህ ኤች ነው ስለማለት ደግሞ ኤን ኢ ነ ው ደብሊው ልክ እንደው እና ነበዋለን ከዛ የት ሁነሽ ነው ለማለት ስንፈልግ ለሴት የት ሁነሽ ነው። ልክ ላይ እንዳልኳቸው ሽ ስንል ኤች ኤስ ኤች ነው የምንጽፈው። የት ሁነሽ ነው ኤች ዩ ሁ ኤን ኢ ነ ኤስ ኤች ልክ እንደ ሽ እናነባለን ማለት ነው። ልዩነታቸው ኤስ ብቻ ነው እዚህ ጋር ማለት ነው። ቀጣይ መቼ ትመጣለህ መቼ ትመጣለህ መቼ፣ ከዚህ ላይ መ የሚለው ኤምኢ ነው። ቼ ስንል ሲኤችኢ ሲኤችኢ ልክ እንደ ቼ እናነባዋለን። ት ቲ፣ መ ኤምኢ፣ ጣ ቲኤ፣ ለ ኤልኢ፣ ህ ኤች ብቻዋን። መቼ ትመጣለህ። ስለዚህ ለሴት ሲሆን ደግሞ መቼ ትመጫለች ስንል መቼ የሚለው ተመሳሳይ ነው። ትመጫለች ት መ ኤምኢ ጫ ሲኤችኤ ለኤልኢ ሺ ኤስኤች ከዚህ ላይ ሲኤችኤ እንደ ጫ ወይም እንደ ቻ እንደ ጫ እንደ ቻ ሁለቱንም እናነበዋለን ማለት ነው በሁለቱም እናነበዋለን መቼ ትመጫለች ቀጣይ ስትመጣ ስትመጣ ደውልልኝ ስትመጣ ደውልልኝ ስ ስንል ኤስ ት ት ስት ቲ መ ኤምኢ ጣ ቲ ኤ ስትመጣ ደውልልኝ ደ ዲኢ ው ደብሊው ል ልኝ ሁለቴ ልል ኒ ስንል ጂኤን ኒ ስንል ጂኤን ነው ምንጽፍ ማለት ነው። ስትመጣ ደውልልኝ። ከዛ ስትመጪ ደውልኝ። ለሴት ደግሞ ስትመጪ ደውልኝ። ስትመጪ ደውይልኝ ስ ልክ እንደ ስ ት ቲ መ ኤምኢ ጭ ስንል ሲኤች ደውይልኝ ዲኢ እንደ ደ ው ስንል ደብሊው ይ ስንል ዋይ ል ስንል ኤል ኝ ስንል ጂኤን ይሆናል ማለት ነው። ስለዚህ ስትመጪ ደውይልኝ ብለን በዚህ ልክ እንጽፋለን። ይህ እንግዲህ በጣም ወሳኝና ወሳኝ ስለሆነ ነው። ብዙ ጊዜ በኪቦርዳችን ወይም በስልካችን ቴክስት በምንጸጻፍበት ጊዜ በዚህ ነው ብዙ ጊዜ የምንጸጻፈው እና እንግሊዝኛ ለመማር ደግሞ ይህ በጣም ወሳኝ ነገር ስለሆነ ይህን በደንብ መለማመድ ይኖርባቸዋል ቤተሰቦች። እስከ መጨረሻው ስለተከታተላችሁ አመሰግናለሁ። በቀጣይ በሌላ ቪዲዮ ይጀላችሁ መጣለሁ። ይህ አሪፍ ነው ገብቷችኋል። በዚህ መንገድ ስራለን ብላችሁ ካሰባችሁ በኮሜንት አሳውቁኝ ወይም ደግሞ ላይክ በማድረግ እናንተ ፍላጎታችሁን አሳውቁኝ ማለት ነው ለዛሬ ይሄንን ይመስል ነበረ በቀጣይ እስከምንገናኝ መልካም ጊዜ ሰላም መልካም ቆይታ የኦንላይን ትምህርት ቤት ነው እንኳን በሰላም መጡ የምናስተምራችሁ ትምህርቶች አማርኛ እንግሊዝኛ ሂሳብና ሌሎችንም ከጀማሪዎች እስከ ከፍተኛ በተለያዩ የሶሻል ሚዲያ አማራጮች ማለትም በኢሞ በቴሌግራም በዋትሳፕ በዙም አፕ። በግልና በግሩፕ እያስተማር እንገኛለን። የተማገርሁ የሆኑ የሚፈልጉትን ትምህርት በሚመቸው ሰዓት እናስተምራለን። ለሕፃናት ልዩ እንክብካቤ እናደርጋለን። ስልክ 0924 43 05